መዝናኛ ቆይታ ዝግጅነች ብያ ሰዋል ብቻ አሁን አንቺ ለእሱ የምትገልጽበት መንገድ ጥሩ ደግሞ ቢሆን በደንብ አብራርተሽ ቅርታ ጠይቀሽ ሆነ አሜን አዱኛ ነው አሁን እየተደወለ የሚገኘው ሄሎ ሰላም ዋልክ። እግዚአብሔር ይመስገን። እሺ፣ አሁን የምደውልልህ ከኢትዮ ኤፍ ኤም የሬዲዮ ጣቢያ ነው እና አሁን አድማጮች በቀጥታ አንተን እየሰሙ ነው የሚገኙት። እንግዳ እዚህ መጥቶ ለአንተ ማስተላልፎ መልእክት አለ ስላለን ነው እንግዲህ። ያንተ ስልክ የደወል ነው ማለት ነው። ታውቀዋለህ ጣቢያውን? ኢትዮ ጣእም ፕሮግራም አለ፣ ታውቋለህ? ሰምተህ ታውቃለህ? ብዙ አልከታተልም። ለማንኛውም መልእክቱን ብትሰማ ከእንግዳችን ጋር እናገናኘን። ምን ነገር ታለ? ይቅርታ አልጠይቅህ ነበር። እንዴ ባወራ ብዙ ነገር እኮ አወራን። ምን ችግር? ማለት ነው እ እኔ አሁንም ካንተ ጋር መኖር እፈልጋለሁ። ኦኬ እሺ እና ስለዚህ ታገባኛለህ? እንዴ እኔ እኮ ሁሌም እነግርሻለሁ። እኔ ያ ያገኘሁሽ ስለ ማለትም ብታስቀይመኝም ያለፉት ነገሮችን በኔና በአንቺ ይቅሩ፣ ግን ያው ላገባሽም ሞክሬያለሁ። ከዚህ ግን ያው በአንዳንድ ምክንያቶች እንትን ስላሉ ነው እንጂ ያው አንቺ ማግባት ፈልጋለሁ። ስለዚህ ጥያቄው አገባሻለሁ ነው መላሹ፣ ማለት ነው አዎ። እኔ በጣም ወዳት ስሜቷን አሁን መግለጽ አልቻለችም። በጣም ስሜታዊ ሆናለች ከቅድም ጀምሮ ስትነግረን ነበረ። ብዙ ነገር ስለአንተ በጣም ደስ የሚል የፍቅር ግንኙነት ነው ያላችሁ። ምን ያህል እሷ ያለህን ማንነት፣ ምን ያህል ፍቅር እንደምትሰጣት፣ ምን ያህል እንደምትንከባከባት፣ የፍቅራችሁን ጠንካራ ጎን ስታነሳ ነበር። በጣም ለአንተ ያላት ስሜት እውነቱን ለመናገር እዚህ ስቱዲዮ ውስጥ በተግባር እንደዚህ ፍቅራቸውን ከሚገልጹ ሰዎች መካከል ስታወራን በጣም እስክንደነቅ ድረስ ነው እና አውርታናለች ብዙ ነገር የተፈጠረውን ነገር አልነገረችንም። መሀል ላይ ግን ችግር እንደተፈጠረ አውርተናል። አሁን በህዝብ ፊት ይቅርታ ለመጠየቅ ግንኙነታችን እንደ ድሮ መታደስ አልቻለም ነው አንደኛ፣ እንዲታደስ ሁለተኛ ደግሞ በህዝብ ፊት ዝቅ ብዬ ታገባኛለህ ወይ ብዬ ለመጠየቅ ነው የመጣሁት ነው ያለችው። እና ይቅርታዋ እንደው በፍጹም ተቀባይነት አግኝቷል አንተ ጋር? ኦኬ እኔ ይቅርታ አድርጌላታለሁ። ማለትም ገና ለእኔ ምንም ነገር ስለማጣቅ እንደ ማለት ምንም ነገር ስለማጣቅ፣ ሁሉን ነገር ያው እንትን እንዳትል ነው፣ ስለምሳሳላት እንደሱ አይነት ሰው በዚህ ሰዓት ማግኘት ስለማልችል በጣም ነው የምወዳት። እና በቃ ሁሉ ነገር ናትሳ ማለት ለኔ በብቸኝነቴም ሰዓት አብራኝ ነበረች ምናምን። በቃ በጥሩ ሰዓት ስላገኘዋት በጣም ነው የምወዳት። በጣም እንደምትወዳት እየነገርከን ነው። እሷ ደግሞ ግንኙነታችን እንደ ድሮ አይደለም ያኔ ከተጣላም በኋላ እንደ ድሮ አይደለም የሚል ስሜት አላት እና ያ ነው ትንሽ የሚያስለቅሳት ይመስለኛል። ዋስትና እንድትሰጣት ነው እኔ እኔ ያው ያለው እኔ ባለፈ ነገር እንትን ማለት አልፈልግም። ያ ነገር ኦልሬዲ ፓስት ሆኖ አልፏል። አሁን ላይ አዲስ ነገር ቢውልድ ማድረግ ነው ፈልገው፣ መገንባት ነው ፈልገው። ያን ነገር ደግሞ አምና ጥፋቴ ነው ብላ ይቅርታ ካለች እኔ ማለት በይቅርታ ማምን ሰው ነኝ እኔ እና ማልቀበልበት ምክንያት ምንም ነገር አይኖርም። እሷ ደግሞ እኔ ያው እኔ ትንሽ ታላቋም ስለሆንኩኝ ያው ጥፋት እንዲኖር ሌላም ነገር ሊመጣ ስለሚችል ወደፊት፣ ያው ለመቀበል እንደ ታላቅም ሆኜ ነው እሷን ማለት ፈልገው። እና ምንም ስለማታቅ በጣም ታሳዝነኝ፣ በጣም ምንወዳት፣ በጣም ጥሩ እንድትለይ አልፈልግም። በጣም ጥሩ። ስለዚህ አሁን ተቀብላታል በሙሉ ልብህ? እኔ ያ እኔ በቃ እስከ ሕይወቴ ፍጻሜ ድረስ አብራይ እንድትሆን ነው ፈልገው። ከእሷ ውጪ ማለትም ከዚህ በኋላ እንኳን ሰው ባቅ እንደ እሷ የሚሆነኝ ማገኝ አይመስለኝ። ልዩ የመዝናኛ ቆይታ። ስልክ እየተደወለ ነው። ቀጥታ እንገናኛለን። እየተዘጋጀች ነው። ድምፅሽን እየሞረድች ነው። እሺ፣ በጣም ጥሩ ነው። ስገባ እየጠራ ነው። ሄሎ እየጠራ ነው። ጤና እግዚአብሔር ይመስገን። መምህር ምን ተስኖት፣ ክላስ አለቀ። እሺ፣ እኛም የምንደውለው ከሬዲዮ ጣቢያ ነው ኢትዮ ኤፍኤም የሚባል ሬዲዮ ጣቢያ ኢትዮ ኤፍኤም አንድ መቶ ሰባት ነጥብ ስምንት የሚባል ሬዲዮ ጣቢያ ነው። ድምፅ ትንሽ ጫጫታ ያለበት ቦታ ነው ያለኸው ና ትንሽ ድምጽህ ጫጫታ ያለበት ቦታ ነው ያለኸው እና በጥራት አይሰማም። ትንሽ ለአንድ ለሁለት ደቂቃ እናስቸግርህ፣ እንጋብዛለን። ችግር የለውም ምሳ ከኢትዮ ኤፍኤም ነው ኢትዮ ጣዕም የሚል ፕሮግራም አለ ታውቀዋለ? ግን በጣም በሰላም ነው። ቤቲ ግርማ በርናባስ በላይነ እና ተስፋውን ይትቻ ስቱዲዮ አለን ለጊዜው ግን አንድ ሰው ልናገናኝ ነው መምህር ምን ተስኖ ትንሽ ትታገሰናለህ ቀንድ አይደለም አሁን አየር ላይ ነው ያለኸው ብዙ አድማጭ እየሰማህ ነው እና አንድ ሰው እናገናኘሃለን እና አንድ መልእክት አለኝ ስላለ ነው ወደ አንተ የደወልነው እሺ አሁን አዳምጥ

ከዚህ ቀደም እንደዚህ ተዘፍኖልህ ያውቃል? እኔ እኮ አውቃለሁ። ከዚህ ቀደም በዚህ ድምፅ ተዘፍኖልህ ያውቃል። ለምጄዋለሁ። ምን ትለው? አላመንከንም። መጀመሪያ ስናወራ አዎ፣ ለምን መጣች አትልም። አሁን በቃ ሬዲዮ ብትከፍት እኮ የራስህንም ድምፅ ይሰማዋለን። አሁን ኢትዮኤፍኤም መቶ ሰባት ነጥብ ስምንት ላይ ኢትዮኤፍኤም መቶ ሰባት ነጥብ ስምንት ላይ ያንተ ጩኛ ጽዮን አብራናለች ስቱዲዮ ይደመጣል ድምጿ። ሌላ የምትለው ነገር አላት። ስለዚህ ስማት። እንዴት ነው አለሁልህ። የእሷ ድምጽ በደምብ ይሰማል ነበ አይሰራ ስማኝማ አንድ ነገር ልነግርህ ነበር። እስኪ ታውቃለህ፣ ሰባት አመት አብረን ቆይተናል። ሰባት አመት ከበላይ ሰባት አመት ከስንት ነው አሁን ምን ታየው በተለያዩ ምክንያቶች ሳልቀበል ቆይቻለሁ፣ እና አሁን ግን እኔ ራሴ ልጠይቅ ነው። ማሬ ታገባኛለህ? ዋው ድንጋጤው ደስ ይላል። ተንበርክካለች። ኢትዮጣእም ልዩ የመዝናኛ ቆይታ አርጉላት። ጤና ይስጥልን። ሰላም እንደምን አለሽ? ደህና ነሽ ፍሬ? ሰላም ነው፣ ሰላም ነው። ሀገር ሰላም ነው። እናንተ ጋር ሁሉ ነገር ኮይት በጣም ጥሩ። አሜን። እሺ የምንደውለው ከአዲስ አበባ ኢትዮ ኤፍኤም መቶ ሰባት ነጥብ ስምንት ስቱዲዮ ነው፣ ከሬዲዮ ጣቢያ ነው። እዚህ ሀገር ውስጥ በቀጥታ እየተደመጥሽ ነው የምትገኘው። ስቱዲዮ ውስጥ በርናባስ አለው ተስፋውን ትቻ አለ። ከእኛ ጋር ደግሞ አንድ እንግዳ አለ፣ አንቺን ለማግኘት የመጣ እንግዳ። እናስተዋውቅሻለን። ያለሽበት ቦታ ትንሽ ጫጫታ አለው ልበል ወይ? ስልክሽ በሄድ ሴት ነው የምታዋሪ? አንድ ደቂቃ ብናስቸግርሽ ነው ምናልባት አንድ ሰዓት ለሚጠጋ ጊዜ ስለ አንቺ ስናወራ ቆይተናል የምትለው ነገር የለም ተስፋ አይ ምንም እምለዋለሁ ያው እንግዳችን አለ ስቱዲዮ ነው የሚገኘው እስኪ እናገናኝሽና አንዴ እሱን አናግሪው ሄሎ ማሬ ሬድዮ ጣቢያ እኛ ጋር መጥቶ ነው ስለአንቺ ረጅም ረዥም ሰዓት ሲያወራን ነበር፣ የነበረው ስለዚህ አሁን አንድ ጥያቄ ሊያቀርብልሽ ነው። እስኪ እሱን ጥያቄ ታነጋግሪው ና ከዛ ወደ እኛ ጋር እንገናኛለን። ተንበርክኮ ነው ያለው፣ ለማንኛውም ስቱዲዮስ ተንበርክኳል። ማሬ ሄሎ፣ ፍቅር ያው እንግዲህ ዛሬ አንድ ጥያቄ ያቀርብልሻለሁ ማለት ነው። ለመጣ እንግዲህ ለሁለት አመት ምናምን በጣም በፍቅር ቆይተናል። አብረን ያው ልባችን በጣም ተሳስሮ ያው ታውቂዋለሽ በጣም በናፍቆት እስክናር ድረስ በጣም እየተዋደድን ቆይተናል። ላንቺ ያለኝ ከፍተኛ ስሜት እንደሆነ ታውቂያለሽ። በጣም እንደመወደሽ አንቺም በጣም እንደምትውጅኝ ና ከኔ ጋር ቀሪ ጊዜሽን ማሳለፍ እንደምትፈልጊ በደንብ አውቃለሁ። እና ማሪ በቃ ማማቀርብልሽ የጋብቻ ጥያቄ ነው ታገቢኛለሽ? ወይ የሚል ጥያቄ በህዝብ ፊት ላቀርብልሽ ብዬ ያው ሬዲዮ ጣቢያ ያለ የተገኘሁት ስለዚህ ነው። ተንበርክኮ ነው የሚገኘው አሁን። የኢትዮጵያ ህዝብ እያዳመጠች ነው። በሀገር ውስጥም በውጭም እየተደመጠ ነው ፕሮግራማችን። ተንበርክኳል። እንግዲህ እስኪ ምላሹ ንገሪ። ደንግጫለሁ። ይሄ እውነት ለእኔ ዛሬ በጣም ያልጠበኩት ልዩ ቀን ነው፣ በእውነቱ ማለት ነው። እና ቃላቶች ያጥሩኛል። ለእኔ ፍቅር ማለት ሁሉ ነገሬ ነው። በጣም እውነት፣ ስደት ላይ ሁኜ ሰላማዊ ደስታ፣ ሰላም፣ ፍቅር ያገኘሁት በሱ ነው። እንደዚያ አይነት ስሜት ተሰምቶኝ አያውቅም፣ በእውነት ማለት ነው እና ለእኔ እሱ ሁሉ ነገሬ ነው፣ ህይወቴ ነው። በጣም እኔ እንጃ በህይወቴ እንደሱ አይነት ሰው አጋጥሞኝም አይቼም አላውቅም። እና በጣም በደስታና እልል ብዬ ነው መንበርከኩ። እንኳን ለእኔ በጣም እንትን ይልብኛል በእውነቱ እኔ ለሱ ብንበረከክለት በጣም ደስ ይለኛል። ተነሳ እያለቀሰ ነው ደስታ ይመስለኛል። በፍቅር በደስታና በፍቅር ነው ጋብቻውን የሚቀበለው። ኢትዮጣእም፣ ልዩ የመዝናኛ ቆይታ። የጋብቻ ጥያቄ ለማቅረብ የመጣው እንግዳችን ጋዜጠኛ ነው የሙያ ባልደረባችን ጓደኛችን ነው። በዚህ ፕሮግራም አንደኛ፣ በዚህ ፕሮግራም መጥተህ ለጋብቻ ጥያቄ ለማቅረብ ፍቃደኛ ስለሆን እጅግ በጣም እናመሰግናለን። በፕሮግራማችን አባባል ክብረት ይስጥልኝ። እሺ ክብረት ይስጥልን። አድማጮች አውቀውታል፣ ብዙ አድማጮች። ሰለሞን ነው የአሻራ ፕሮግራም አዘጋጅ። ሰለሞን ለፍቅረኛው የጋብቻ ጥያቄ ለማቅረብ እዚህ ስቱዲዮ እኛ ጋር ተገኝቷል። ሰለሞን ታምሩ ለፍቅረኛው አዲስ ዓለም ፍቅሩ እንደውላታለን። አሁ ሰለሞን እንግዲህ ያው በኢትዮ ኤፍ ኤምም አሻራ የሚል ፕሮግራም ነበረው። አሁን በአዋሽ ነው አለ አዋሽ ኤፍ ኤም ላይ፣ እዛም ላይ ፕሮግራም አለው። እዛ ላይ ስም ተቀይራችኋል እንዴ? አልተቀየረም፣ አሻራ ነው። የሶሻል ሚዲያዎቻችን ናቸው የተቀየሩት። አዘንባባ የሚል ነው፣ ለጊዜው ነው። እሺ፣ እሺ። አሁን እየተደወለ ነው ግን እንደ በመጀመሪያው ፍቅር ጥያቄ ወቅት በ ከእሱ ጥያቄ በፊት አድማጮች ያስለመድክን ጥያቄ ምንድን ነው? ይለሃል እያየን ፈራኝ መሰለኝ ዝግጁ ነገር እኛ ባካፕ ተጨማሪ ስልኮች ይዘናል። በዛ እንሞክራለን። ያው ተናግረናል መጀመሪያም፣ የራሷን ስልክ ላታነሳ ትችላለች። እየደወለች ነበረ አላነሳም ነበር። አንተ እንደምትጨነቅ እናውቃለን። አጠፋ ነው እንጂ ሙሉ ለሙሉ ስልኩ ጠፍቷል። የሱ ምንድን ነው የሚሆነው፣ ስራ ላይ ናት ያለችው። ግን በወጣችበት ሃፍታ በሆነ ሃፍታ ወይ ወጣ ብላ እየደወለችለት ተመልሳ እየገባች ነው የሚሆነው። ስትገባ ደግሞ ስልኳ ሳይለንት ነው የሚሆነው። ኮሮና ቫይረስ ወረርሽኝ መከላከያ መንገዶችን ሳይዘናጉ በሚገባ በመተግበር ራስዎን ቤተሰቦዎንና ወገኖዎን ይጠብቁ። ኢትዮ ቴሌኮም። ጤና ይስጥልን። እንደት ነሽ? አዲስ አለምን ማግኘት እንችላለን እናቴ? አዲስ አለም እንዴት ነሽ? ስልክ ስንደውል አታነሽ የሚያንቺን ስልክ ስልክ ስንደውል አታነሽ የሚያንቺን ስልክ። እሺ የምንደውልልሽ ከሬዲዮ ጣቢያ ነው ከኤፍኤም መቶ ሰባት ነጥብ ስምንት ዛሬ ልደትሽ ነው አይደል? ልደትሽን በማስመልከት እንኳን ተወለድሽ ለማለት ነው። ከስር ይሰማል ሙዚቃው። እንኳን ተወለድሽ እንኳን ለዚህ ቀን አበቃሽ። ስራ እንዴት ነው? ይሁንልሽ። ስራ እንዴት ነው? ቆንጆ፣ ስንተኛ አመትሽ ነው ዛሬ? ይነገራል አይነገርም? እሺ ለማንኛውም ረዥም እድሜ እንድትኖር እንመኛለን፣ ከጤና ጋር ከጤና ጋር መልካም ልደት ይሁንልሽ። እግረ መንገዳችንን ደግሞ ስናወራ ነበር ስለ አንቺ ይሰማል። ስቱዲዮ ተስፋውንና በርናባስ አለን። ኢትዮጵያ 78 ታውቂያለሽ ፕሮግራሙን። ስለዚህ ከዛ ነው አንድ እንግዳ ደግሞ አለ

እንደምወድሽ ታውቂያለሽ አይደል? ህይወቴ እንደሆነ ለምን እንደመጣ ፕሮግራሙን ስለምታውቂ ይገባሻል? እህ ተንበርክኮ ነው ያለው፣ ስቱዲዮ ውስጥ አዲስ። ተረጋጊ አይዞሽ ታገቢኛለሽ? እየጠበኩ ነው። እናት ተንበርክኳል። እሺ ተረጋጊልኛ። ጥያቄው ተቀባይነት አገኘ። በደምብ። ያው ሰለሞን ጓደኛችን የሙያ ባልደረባችን በዚህ በልደቷ ቀን በህይወቴ በጣም ትልቁን ጥያቄ ልጠይቃ ትፈልጋለሁ ብሎ መጥቶ እዚህ ከእኛ ጋር ቆይታ አድርገዋል። ስላንችም ሳያወራን ነበረ ስላለፈው የፍቅር ጊዜም ደስ የሚል ጊዜ ነግሮናል። የተወሰኑ ሰከንዶች እንስጥሽ፣ ስለ እሱ ማውራት የምትፈልጊው ነገር ካለ ተረጋጅና አዲስ አልሰማሻቸውም። እሺ ታረጋጊና አናግሪያቸው። የሆነ ነገር ተንፈስ። ሰለሞን ምን ሰው ነው? ላንቺ ምንድን ነው? ምንሽ ነው? ም በሁሉም ነገር ሆነው ለምን ነው ምታለቅሽው? ሰርፕራይዝ እንደማደርግሽ ነግሬሽ ነበር አይደል? እማ ነገ ሽን ደግሞ እንደማላሳልፍብሽ ነግሬሽ ያለው ጠዋት። ለምን ሆን እንደዚህ የተሰማሽ ታዲያ? የደስታ ነው። እሺ፣ የማንን ሙዚቃ እንደምጋብዝሽ ታውቂዋለሽ? ታውቂዋለሽ? ኧረ የማንን? ሁሌም ምጋብዝሽን እየሰማሽ ነው። እሺ፣ እጅግ በጣም እናመሰግናለን። በጣም ደስ ብሎናል። ሰላም፣ የምትፈልገው ነገር አለ? መጨረሻ ላይ እናቴ በጣም ነውሽ ማፈቅረሽ ሁሌም ጠንካሬሽን ነው ምፈልገው። እሺ እኛም ሰግናለን የጋብዝካትን ሙዚቃ የማን ነው? ሚኪ አስቸርነት ልዩ የመዝናኛ ቆይታ። እሺ፣ ስልኩ እየተደወለ ነው። ስለም በናለሽ። ሄሎ ቅድስት ቅዱስ አጠቃዮች ሬዲዮ ይልማል። ደህና ነሽ ወይ? አለን አለን። ምን ደውልልሽ? መልዕክት ይዘን መተን ነው። መልዕክት ይዘን መተን ነው። ምን ደውልልሽ? እንዳጋጣሚ እዚህ የኢትዮኤፍ ቱ መልዕክት ያመጣልሽ ሰው ከእኛ ጋር ነው ያለው፣ እና የሬዲዮ ጣቢያ ነው። እሺ ሬዲዮ ጣቢያ ላይ ነው የምትገኝው። በቀጥታ እየተደመጥሽ ነው፣ ኢትዮ ጣዕም ፕሮግራሙ። አንድ ወዳጃችን አንቺን ማግኘት ይፈልጋል ነው አንድ ነገር ያው እንደነገሩሽ የኢትዮ ኤፍኤም የኢትዮጣእም ፕሮግራም ላይ ነኝ ያለሁት። እሺ፣ እዚያ እርኩት ደግሞ ደሞ ላንቺ አንድ ትንሽም ትልቅም ብዙም የሆነ ጥያቄ ልጠይቅሽ ፈልጌ ነው። እሺ፣ ታገቢኛለሽ? አይደለም አሁን በቀጥታ በሬዲዮ ፕሮግራማችን በርካታ ሰዎች እያዳመጡ ነው። ላይቭ ነው ፕሮግራሙ፣ በቀጥታ እየተላለፈ የሚገኝ አንድ ላይ ለአንድ ሰዓት ያህል አብረን ቆይተናል። ሲያወራን ስለ አንቺ ስለ ግንኙነታችሁ እና አሁን ደግሞ ጥያቄውን አንስቶልሻል ማለት ነው ማሬ። ይኸው እንግዲህ በኢትዮጵያ ሕዝብ በፊት ነው እየጠየቅሻለሁ፣ ታገቢኛለሽ? ተንበርክኳል። ተንበርክኳል። አይ በጣም የሚቆረቁር መሬት ላይ ነው እንደው የተንበረከከው። አመሰግናለሁ። ማሪ ቅድስት ስለ አንቺ ሲያወራን ነበር፣ ስለ ፍቅር ግንኙነታችሁ፣ ስላሳለፋችሁት ጊዜ። አንቺ ስለ ብሩክ ማለት የምትፈልጊው ስላሳለፋችሁት ጊዜ ባጭሩ ማለት በጣም ዋለው አከብሯለሁ። ማለት ለእሱ ያለኝ ነገር በጣም ጥሩ ነው። ማለት እንዴት ስለሆነ ይጠየቃችሁ እንትን አለኝ ታውቃለህ። ደነጋጤ ላይ ነሽ? አዎ። ማለት እያሹፉኝ ልትልኝ ተጎድ ማለት አላወቅኩ እና መቼስ እንደዚህ አይነት ጥያቄ እየቀልዳ ይጠየቅማል። እውነት ነው፣ ግን በስልክ ሲሆን ማለት ይሆናል አይደል? ቀልድ ይመስላል ሲሆን። ፕሮግራሙን አታውቂውም? ኢትዮጣእምን። ፕሮግራማችሁ ታውቀዋለሁ፣ ግን በዚህ ሰዓት እዛ ይገኛል ብዙ ምናምን አላሰብኩም። የት ነኝ ብሎሽ ነው? ሄደው ማለት በዚህ ሰዓት እሱ ለስራ ወጥቷል፣ አዲስ አበባ የለም። እኛ ሄደን ነው አዳማ አይ እንዳጋጣሚ እንደዛ ብሎሽ እሱ ከኛ ጋ የያዘው ቀጠሮ ነበር ከረዥም ጊዜ በፊትና እቺን ቀን በጉጉት ሲጠብቅ ነበረ። ነግሮናል አዳማ ነኝ ብያት ነው የነገርኩት ነገር ግን ይህን ፕሮግራም አድርጎ እኛ ጋር ከመጣ በኋላ ብዙ ነገር አስቦ ነው የመጣው። ግንኙነታቸው፣ የፍቅር ግንኙነታቸው ወደ ቀጣይ ትልቅ ምዕራፍ እንዲያድግ ከውስጡ በጣም ፍላጎት አለ። ለዛ ነው መስዋዕትነት የከፈለው። በጣም ነው የማመሰግነው ማርያም፣ በጣም ደስ ብሎኛል። በደንብ አገባሃለው፣ በደንብ ተብለሃል። እንግዲህ አመሰግናለሁ፣ አመሰግናለሁ። ኢትዮጣእም ልዩ የመዝናኛ ቆይታ